እኔ እኮ አንቺ የምትለይብኝ በምክንያት ነው። ሀይሚዬ የምትለይብኝ በምክንያት ነው። ቆይ ቆይ ቆይ፣ እኔ ዛሬማ ብዙ ነገር ማውራት እንፈልጋለን። እኔ የሚገርመኝ የብሩኬ አፍቃሪዎች ግን እናንተ ከዚህ ሰርግ ቀጥሎ የሀይሚና የብሩኬ ሰርግ እንደሆነ አታውቁም እንዴ? ጤና የላችሁም እንዴ? ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ርፍርፍ ይበል እያልኩኝ እንግዲህ ቀደም ሲል መግቢያ ላይ እያደረግኩት የሀይሚዬና የሀይሚዬ ናት በቲክቶኳ ላይ ስቶሪ ያደረገችው ሀይሚ ታቋታላችሁ። ክርስትናዋ ላይ በተለይ ሀይሚም ሆነች ብሩኬ ክርስትናቸው ላይ በጣም በጣም እምነታቸው ላይ ትኩረት ያደርጋሉ እና ይህ ማለት ደግሞ እነሱ በነገራችሁ ላይ ሀይሚና ብሩኬ በጣም ብዙ ተከታይ ያላቸው በጣም በብዙዎች በብዙ የሚቆጠሩ ተከታዮች አሏቸው። ማለት አሁን እንዲሁ በትንሹ እንኳን ሰብስክራይብ እንኳን አድርገው የሚከታተሏቸው ሀይሚዬም ሁለት መቶ ልገባ ነው እንደምታዩት፣ ብሩኬም ከሁለት መቶ ሀያ አምስት በላይ ነው። እና ምልላችሁ ፈልጌ ነው የነሱ ተከታይ የሆኑ ሰዎች የብሩኬና የሃይሜና አርያ ይዘው ነው የሚወጡት። እውነት ለመናገር እነሱን ተከትለው ነው የሚወጡትና አንድ ነገር፣ እነሱ ስለ ሃይማኖታቸው የሚያንጸባረቅ ስለ ባህላቸው፣ ስለ እምነታቸው እንደ አጠቃላይ የሰው ልጅ ሚዲያ ላይ ሲወጣ የሆነ በጥሩና በመጥፎ ነው እነሱ ደግሞ በጥሩ ነው የሚወጡትና እንደዚህ በእምነታቸው ላይ ትኩረት ማድረጋቸው ታውቃላችሁ። ከአሁን በፊትም በቤተ ክርስቲያን ላይ የሚሰሩ ስራ ምናምን ነገር ብዙዎቻቸው ታውቃላችሁና ያንን ይዘው ነው የሚወጡትና ይሄ ማለት ደግሞ ለትውልድ ምን ያክል ጥሩ አርአያ እንደሚሆኑ ነው የሚያሳየው። ትውልድ እነሱን ተከትሎ እንዲሄድ፣ ወደፊት ገና ብዙ ናቸው። በነገራችን ላይ ገና ሀይሚ ብሩኬ ማለት ገና ብዙ ብዙ ገና ይሄዳሉ። እንደዚህ በ ሁለት መቶ ሀምሳ ወይም በ ሁለት መቶ የሚቆም አደለም። በጣም ብዙ ይሄዳሉ፣ ያድጋሉ። ቀስቀስ እያሉ ወደ ሌላ ወደ ሌላ እየሄዱ ታዋቂ እየሄዱ አንጋፋ ታዋቂዎች እየሆኑ ነው የሚሄዱትና ሰው የሚከተላቸው ሰው ደግሞ እነሱን ነው የሚመስለው እና ብዙ ጊዜ በእምነታቸው ላይ ትኩረት ሲያደርጉ በጣም ነው ደስ የሚለኝ። በቃ ጨዋነታቸው፣ እምነታቸውን ምን ያክል አጥብቀው እንደያዙ እምነታቸውን ይዘው ደግሞ ታቃላችሁ፣ ያው ምን ያህል ደረጃ ላይ እንደሆኑ በዚህ እድሜያቸው። አሁን በሀይሚ እና ብሩኬ በጣም ገና ልጆች ናቸው፣ ግን ጥሩ ደረጃ የደረሱ ልጆች ናቸው እና ሀይሚ የት ለይብኛለሽ ድንግል ማርያም ትጠብቅሽ። ድንግል ማርያምን ይዘሽ ምንም አትሆኝም። መብርሃን እየሷ ትደግፍሻለች፣ ከጎንሽ ናት። ሲከፋሽ የምታጽናናሽ እሷ ናት፣ ከሰው በላይ መብርሃን ከጎንሽ ትሆን። ከሰው በላይ ፈጣሪ ጠብቃችሁ፣ ፈጣሪ ድጋፍ ይሆናችሁ። ምክንያቱም የሰው ልጅ ብትደገፉት ይናዳል፣ የፈጣሪ ድጋፍ ግን አይናድም። የፈጣሪ ድጋፍ የዘላለም ፈጣሪን ከተደገፋችሁ ምን ጊዜም አትወድቁም። እኛ ብዙ ጊዜ ደካሞች ነን፣ እውነት ለመናገር ደካሞች ነን። በተለይ በስደት ያለን ሰዎች ደካሞች ነን። ምክንያቱም ያለንበት ኮንዲሽን እምነታችንን እንዳንዜ አድርገናል ያደርገናል። ግን ያው ሰው ውሎውን ነው የሚመስለው ይባላል እና ብዙ ጊዜ አዋራችን ያለንበት ሁኔታ ምናምን ስለማይመች ነው አይኗቃለሁ። ግን ደግሞ ቢሆንም ብኩን ሆነን እንዳንቀር ፈጣሪ መያዝ አለብን፣ እና ፈጣሪ ለሁላችንም ጥላ ከለላ ይሆነን። መብራን ሁላችንም ትጠብቀን። ሌላ ደግሞ አንዳንድ ሴቶች አሉ፣ በጣም ፈልቶባቸዋል። ደግሞ ሰሞኑን ተነስቶባቸዋል እዛ ጋ ብሩኪን በቃ ሲጨፍር ስታዩት ብሩኬስ የቀውጠው ስታዩ፣ በቃ ተነሳባችሁ አደል? አገረሸባችሁ፣ ባሰባችሁ ባሰባችሁ አደል? ደግሞ አይታችኋታል አደል? ጨረቃዬን አብራ ስጨፍር አጠገቡ ቤቢዬንም ማትቼ ወዲያ ወዲያ አልልም ብላ ከቤቢዬ ጎን አብራ ስጨፍር፣ ስትስቅ፣ ስትጫወት ፏ ስትል ነበረ። አቤት ፈገግታዋ ደግሞ አቤት ሲያምህር ከውራ ጎን ስትቆም፣ አቤት ሁለቱም ሲያምሩ እና አንዳንድ እህቶች አላችሁ። ጭራሽ አንዷማ ከሀይሚና ከኔ ብላ ውድድር ውስጥ ገብታለች። ሲጀመር አንቺ ውድድር ውስጥ የምትገቢም አይደለሽም፣ እንደዚህ ከሀይሚ ጎን የምትቆምም አይደለሽም። ምክንያቱም አንቺ የራስሽ የሆነ ነገር አለሽ፣ እሷ የሆነ ነገር አለ። ከቻልሽ ልክ እንደ ቁጥብ ጨዋ፣ ጀግና፣ ጎበዝ፣ አስተዋይ ለመሆን ሞክሬ። ከዛ ውጭ ግን ከእሷ ጋር ለመወ እሷን የምትውጫት ከሆነ ወይም ደግሞ እሷን የምታደንቂ ከእነሱ ጋር ከእሷ ጋር የምትውጫት መቼም ያው የብሩክ ፍቅረኛ ከኔና ከሀይሚ እያልሽው እየቀለች እንደሆነ ያው የታወቀ ነው። ምክንያቱም እውነት ሊሆን ስለማይችልም በምንም የማይገናኝ ነገር ስለሆነ ማለት ነው። ግን እውነት የሀይሜ ተከታይ ከሆንሽ የሀይሜን አራያ ሆነሽ ይዘሽ ውጭ ሰው ሆኝ መጀመሪያ ከእሷ ጋር ከመወዳደርሽ በፊት እኛ ሀይሜን አንዳንዴ የሰው መውደድ ይስጣችሁ። እውነት እግዚአብሔር እኛ ሀይሜን እኮ የምንወዳት ሀይሜን የምናከብራት እኮ ዶሮ ከና ብርሽ ጋር ስትሰራ ነው ገና የምናቃት ሀይሜን እና ሁሉ ነገሯ ቁጥብ ጨዋ አስታዋይ ጀግና ጉበት ሴት ስለሆነ፣ ስለዚህ ብሩኬን ደግሞ ለቀቀርቁት ብሩኬ የሀይሜ ብቻ ነው። እንዲሁ የሰው ልጅ ሰው እንዴት እንዶ እንዴት ሰማይን በጠጠር ለመምታት ይሞክራል? እንዴት እንዴት ተደርጎ ቤት ቤት ተደርጎ ነው እንደዛ ሊሆን የሚችለው? አንዳንዴ ቋም ቆም ብሎ ራሳችንን መፈተሽ አለብን። በተለይ ሴት እህቶችን ይደብራል፣ ያሳፍራል። የሰው ነገር የሰው ባል መመኘት ደግሞ ከኃጢአትም ኃጢአት ነው። በጣም ነው የሚያስጠላው በጣም ይደብራል ደስ አይልም። እውነቴን ነው የምላችሁ እኔ እንደው ራሴን ባጠፋ ይሻለኛል የሰው ባል ከመመኝ እግዚአብሔር ነው ማለት እንደው እንዲል ልባችን እና አይምሯችን አንድ አይደለም። ልባችሁን አትከተሉ፣ አይምሯችሁን ተከተሉ። ምክንያቱም አይምሯችሁ ወደ ትክክለኛ ቦታ የሚመራችሁ ምክንያቱም አይምሮ መዋሸት አይችልም። ልብ ግን ዝም ብሎ ይወላውላል። ስለዚህ ልባችሁን ሳይሆን አይምሯችሁን ተከተሉ።